ዛሬ እንግዲህ ሃይምዬ ከብዙ መጥፋት በኋላ ምር ብሎባ ስለ ብሩኬ አለኝ ያለችው መረጃ ስብስብ ባርጋ ይዛ መጥታለች። ብሩኬን በሰጠው መልስ ላይ የልጅቷ ማንነት ታውቃለች። ከዚህ በኋላ ስለ ልጅቷ መገመት አይጠበቅብንም። እኔ የተረዳሁት ነገር ግን ቢኖር ማለት ነው ከሀይምዬ ስለ እሷ ወይንም ደግሞ ስለ ብሩኬ ስለ ጓደኞቿ፣ ብቻ በአጠቃላይ በዙሪያዋ ስላሉ ሰዎች የውጭ ሰዎች ክፉ ነገር ሲናገሩ ወይንም የሌላቸውን ሰም ሲሰጣቸው ያራስ ነብር ሆና እንደምትመጣ ነው እንግዲህ ከሸር ጀምርላችሁ ዛሬ ሀይሚዬ ሸር ስታረግ ማለት ነው ምን ብላለች? ለዚህ ድርጊት ዋጋ ትከፍላለህ ብላ ብሩኬን አስጠንቅቀዋል። ብሩኬ ደግሞ ያመንሽውን አምነሻል በማለት ሸር አርቋል ማለት ነው። በመጀመሪያ ደረጃ ሀይሚዬ መግቢዋ ላይ የተወሰነ ነገር ስትናገር ነበር። ከዚህ በፊትም እኔ ቪዲዮ ሰርቼበታለሁ እውነት ለመናገር ካያችሁት ማለት ነው። እና በጣም ብዙ ሰዎች ሀይሚዬን የድሮ ፎቶቿን ምናምን እያመጡ እያቀነባበሩ ይሆናል አይደል፣ ደስ የማይል ነገር ሲያደርጉ ነበር። በዛ ላይ እንግዲህ ሀይሚ ቆንጆ፣ እኔ ድሮን ቆንጆ ነኝ አሁንም ቆንጆ ነኝ፣ እናንተ ናችሁ እንጂ አልተቀየራችሁት እኔ ተቀይሬ ያሉ ብላለች። እውነቷን ነው። በነገራችሁ ላይ ሰው የሰው ልጅ ባለበት ላይ አይደለም የሚቀጥለው። እኔ ትናንት የነበርኩበት ማንነት ሰነድነት ላይ ዛሬ የለሁኝም። ከመልክ ከእድሜ ከፈለጋችሁት ነገር መውሰድ ትችላላችሁኝ። ና እያደገ ሲሄድ እያደገ እየተለወጠ እየጨመረ ነው መሄድ ያለበት አይደል? አንድ ሰው ነበረበት ላይ መቀመጥ ወይንም ደግሞ እያነሳ አይደል? የሚሄደውኝ ና ለዛም ከዚህ በፊት ምን የተናገረች ነበር ብላስ ደሞን የዛሬ ሀይሚዬን በትኩረት ነው የተከታተልኩት በዙሪያ ባሉ ሰዎች በብሩኬ በሷ ላይ የሚሰጣቸው ስም ግብግብ ነው ያደረጋት መረጃውን ማውጣት ሳትፈልግ ነው ዛሬ ያወጣችሁ ምክንያቱም ደግሞ አንቺ መረጃ ሳይኖርሽ ዝም ብለሽ ልጁን እየወነጀልሽው ነው ምክንያቱም አንቺ ምክንያት ስለፈለግሽ ነው የራስሽን ህይወት መምራት ስለፈለግሽ ብቻ ብሩኬን ጥፋተኛ አደረግሽው እየተባለች ነበረ ከውጪ ሰው ከኦዲየንስ ጀምሮ እስከ ጓደኛ እስከሚባሉ አጠገቧ እስካሉ ሰዎች ድረስ ሌላው ደሞ ሲሆን ብሩኬም እንደዛው ተመሳሳይ እየተሰደበ እየተረገጠ ነበረ። ተንዘላዘለ፣ ባለጌ ነው፣ ሴት እንደዛ አደረገ እየተባለ ስለተሰደበ ዛሬ ሀይምዬ መረጃውን ይዛ የመጣችሁ ያን መረጃ ለብሩኬ ማሳየት ብቻ ፈልጋ ሳይሆን ብሩኬንም ነፃ ማውጣት ስለፈለገች ነው። ገባችሁ አደለ? በትኩረት አስተውላችሁ አይታችሁ ከሆነ ሜቢ ስለ መረጃው ብሩኬ አይቶ ምናምን አይመለከትሽም አያገባሽም ብሎ ሲሄድ ምናምን ሊያበሳጫችሁ ይችላል፣ ግን ሀይሜ የተናገረችውን ከመጀመሪያ አስተውሉ። እንግዲህ እኔ መረጃውን ማውጣት አልፈለኩም። ማውጣት ያልፈለኩት ደግሞ ብሩኬን አሳልፌ መስጠት አልፈልግም። የሚሳደቡ ሰዎች አሉ፣ ለክፉ የሚጠቀሙ ሰዎች አሉ። ስለዚህ እነዛ ሰዎች እጅ ውስጥ እንዲገባ ብሩኬ አልፈልግም ማለች፣ መጀመሪያ ላይ ማለት ነው። ቀጥላ ደግሞ ይሄ መረጃ ያመጣሁትኝ ለአንተም አንዳንድ ነገር እየተባልህ ስለሆነ መልስ እንድሰጥበት ስለፈለግኩ ነው አለችው። ገባችሁ አደለ? ይሄ ማለት ምንድን ነው? ሀይሚ ብሩኬን በጭራሽ አሳልፋ መስጠት አትፈልግም፣ እራሷንም ደግሞ ነጻ ማውጣት ትፈልጋለች። ለምን እሷ ያለ መረጃ ነው ብሩኬን የወነጀለችው ስለተባለች፣ ብሩኬም ደግሞ ስለተሰደበ። እዚህ ጋር እንግዲህ የመረጃው የወጣው ምንድን ነው? የብሩኬ የድሮ ፍቅረኛ የሆነች ሴት ናትኝ ለሀይሚዬ ይሄ ፎቶም ሆነ ቪዲዮም ሆነ እየተላከላት ፕላስ ግን ሲመስለኝ ቪዲዮ አይደለም ቤተሰብ ፎቶ ነው የተላከላት። ምክንያቱም ለሶሻል ሚዲያ አሳልፊ አልሰጥም ብላለች ሃይሚ። እዚህ ጋር መረዳት ትችላላችሁ፣ ሀይሚ ለብሩኬ ምን ያህል እንደምትወደው ምን ያህል እንደምታስብለት መረዳት ትችላላችሁ። ለማንም አሳልፊ አልሰጥም ማለት አያችሁ አይደል? ስማርት መሆኗ፣ ጠንቃቃ መሆኗ፣ ለብሩኬ እንዴት እንደምታስብለት እዚህ ጋር ሊገባችሁ ግድና ግድ ይላል። ገባችሁ አይደለ? ሲቀጥል እያለች ነበር ለጓደኞቿ ጭምር የብሩኬን ስም እንደዚህ ያደርጋችሁ ጓደኞች የኔ ፎቶቸውን እያመጣችሁ እያለ እየተቆረቆረች ነበር። በቃ ሀይሚ የተረዳሁት ነገር በዙሪያ ላሉ ሰዎች ሲነኩባት አራስ ነብር እሳት ፍም ሆና እንደምትመጣ መልስ እንደምትሰጥ አሳልፋ የራሷን የሆኑ ሰዎችን አሳልፋ ለውጭ ለተሳዳቢ ሰው እንደማሰጣቸው ዛሬ እንዴት እንዳኮራችኝ እናንተ አታውቁም። ሀይሚ ማለት ነው እና እንግዲህ ያው ብሩኬ ያየሹን አመነሻል ያለበት ምክንያት ምንድነው? አስረድቷታል። በእርግጥ ያው ብሩኬም ተበሳጭቶ ነበር። ያበሳጨው ነገር ምንድን ነው ካላችሁ፣ ስለ ሀይሚጋ ስለ ተገኘው ልጅ ነው። በውስጥ የሆነ የሆነ እየሰደበኝ ነው፣ የሆነ የሆነ ነገር እያለኝ ነው እያለ ነበርና በመጀመሪያ ለሀይሚዬ ምን አላትኝ? ይህችን ሴት እያትኝ። ከዛ ደግሞ የለበስኩትን ልብስ እኔ፣ ሁኔታዬን ምናምን ተመልከቱ፣ መልስ ይሆንሻለን፣ የመጠየቅ አይጠበቅብሽም። ከዚህ በፊት ፍቅረኛ ምንዳለ ነግርሽ ነበር ያላት ሀይሚን። ምንድን ነው አንደኛ፣ ልብሱ የድሮ ነው። ሁለተኛ ነገር እንግዲህ ድሮ ብሩኬ ወደ ሶሻል ሚዲያ ሲመጣ፣ በነገራችን ላይ በስርዓት እንኳን ጺም እንደሌለው ነው የምነግራችሁ። ገና ጭጭ እየሆነ ነው። ሀይሚም ብሩኬ የመጡት ወደ ሶሻል ሚዲያ ላይ ካስታወሳችሁኝ እና የድሮ የሆኑ ነገሮች የድሮ የሀይሚን ፎቶ፣ ቪዲዮ ምናምን የምታመጡት ያው ልዩነት ስላለው አይደል? ልዩነት አለው። ለዛም ነው ሀይሚን አይተሽ መረዳት እችል ነበር መጠየቅ አይጠበቅብሽም ያላት ማለት ነው። እኛ ና ሲቀጥል ደግሞ ምን አለ ብሩኬ፣ ሴቶች ከባድ ናችሁ። ማለት የምትፈልጉትን ነገር ካላገኛችሁ በሌላ ነገር ብቻ ዙሪያ ጥምጥም ሄዳችሁ ያን ሰው ለማግኘት ትሞክራላችሁ። ያለበት ምክንያት ሜቢ የድሮ ፍቅረኛው አሁን ብሩኬን በእንደዚህ ሁኔታ ስታየው ከሀይሚ ጋ ስታየው ስለቀናች ያንን ቅንብር አቀነባብራ ለሀይሚ ላከችላት አስላከችላት ማለት ነው። ለዛም ነው ብሩኬ ሴቶች ከባዶች ናችሁ ያለበት ምክንያት በድንገት በቅስፈት እሷ ትሆናለች ብሎ ስላልጠበቀ ነው። ሀይሚጋ አይሜች ላይ ያለው የድሮ የፍቅረኛው ነው እንጂ አዲስ አይደለም። ሀይሚም ታውቃለች። ለምን እንደዚህ እንዳውቅ ታውቃላችሁ እና ና ብሩኬ ማብራሪያ ስጥ ያለችሁ ለምን ይመስላችኋል? ሶሻል ሚዲያ ላይ አንተም የሆነ ያልሆነ ጥያቄ እየተጠየቀ ስለሆነ ያልሆነ ስም እየተሰጠ ስለሆነ እኔም ደግሞ ዋሽታለች ያለ መረጃ መታለች ስላሉኝ መተህ ማብራሪያ ስጥ ያለችሁ ሀይሚ በጣም ሙዷ ከገባችሁ ማለት ነው። ባለጌ እንዳልሆነ ንገራቸው። የድሮ ፍቅረኛ እንደሆነች አስረዳቸው። በቃ ሙድ ይግባችሁ። በጣም አራዳናት ሀይሚዬ። ምሬን ነው የምላችሁ ብላ ብሩኬን እያገዘችው ነው። አንዳንድ ጊዜ ብሩኬ ልጅነት አለበት ልበል ወይ፣ የሆነ ነገር አለበት ይመስለኛል። ብቻ ሀይሚዬ በሙድ በስማርት ይሆናል አይደል? በቃ ትነግረዋለች፣ ታስረዳዋለች። ብሩኬ ደግሞ እዛ ጋር ቢረዳት ኖሮ ወይንም ደግሞ ማስረዳት ግዴታ የለብኝም ብሎ ከሚሄድ በደንብ ግልጽ እንዲያረግ እንዲያብራራ ለራሷ ብቻ ሳይሆን ለኦዲየንስ ጭምር እንዳይሰደብባት ስለፈለገች ነው። አያችኋልን? ምርጥ ሴት ከፈጣሪ የተሰጠች ሴት ማለት ነው። እና ብቻ ደስ ብሎኛል ሀይሚ ዛሬ ያደረገችው ነገር ማለት ነው። እና ሲቀጥል ደግሞ ብሩኪ ያው ስለ ሰውየው እያወራ ነበረ፣ ሀይሚ ሰውየሽ እየሰደበኝ ነው፣ ስርዓት አሲሽ ምናምን እያለ ነበር ያ ነገር ነው ግንፍል ግንፍል እንዲያደርግ ያደረገው ብሩኬን ማለት ነው። ግን እኔ ካየሁትም ከእያንዳንዱ ነገር ዛሬ ከቪዲዮዋችሁ የተረዳሁት ነገር ምን እንደው ታውቃላችሁ? እዚህ ጋር ሀይሚጋም ያለው ፎቶ ልጁም፣ ሁሉም ነገር ለስራ የተፈጠረ ነው የሚመስለኝ ሳይሆን ነው ስራ ነው እየሰሩ ያሉት። ለምን ብትሉ ሀይሚ ዛሬ ሄደችበት ስትራቴጂ እያንዳንዱ ነገር ብሩኬን የሚጠብቅ ማለት ብሩኬ ለሌላ ሰው አሳልፋ መስጠት እንደሌለባት ጓደኞቿንም ኮቨር ብሩኬንም ኮቨር አድርጋ እንደያዘች ስሟንም እንዳጸ ወጣች አይታችኋል። በግልጽ አማርኛ ቪዲዮን በደንብ ከተከታተላችሁ ማለት ነው። ብሩኬንም አሳልፍ አትሰጥም፣ ጓደኞቿንም አሳልፋ መስጠት አትፈልግም፣ እራሷንም እንደዛው በቃ ነግራችኋ ላይ ጥግ ድረስ ማለት ነው። ይህን ስላችሁ ደግሞ ለአንዳንድ ሰዎች ናቸው እንጂ ለሁላችሁንም አለ አያካተትም፣ ሁላችንም አያካተትም። ሲጀመር እኔ ሀይሜንም ብሩኬንም ኦር ደግሞ ሌላ ሰው የተባለ ፍጥረት መሳደብም አልፈልግም፣ አልሳደብም። አቂያቂር አለዋጣምም እኔ ማን ሲጀመር መጀመሪያ ማለት ነው እና ብሩኬም ደግሞ ጓግም ያለው ምክንያቱ ስራው መቀጠል ስላለበት ሀይሚ ጋ የተገኘው ልጅ የግድ በሱ በኩል መቀጠል አለበት እንጂ ሀይሚጋ የነበረው ልጅ ምናልባትም ለስራ ሶሪ ለአሟት ቤት ይዟ ቢመጣ ሀይሚ አታስገባውን። በመጀመሪያ ደረጃ ሲቀጥል የብሩኬን ስልክ እንዴት አገኘው? ከየት አገኘው? እንዴት ነው ብሩኬን በውስጥ ሊሰድበው የሚችለው? ብላችሁ ማገናዘብ አለባችሁ። ስለዚህ ስራ ነው እየሰሩ ያሉትኝ የተረዳሁት ደግሞ ሀይሚ አራት ነብር ለምትወዳቸው በዙሪያ ላሉ ሰዎች ጠበቃ እንደሆነች ነው እኔ የተረዳሁት፣ ማለት ነው በጣም ጎበዝ ናት። እኔ ዛሬ እንዴት እንዳደነቅኩሽ ሀይሚ እየቆንጆ ማለት ነው። በቃ ይመቻቹ ሄዱበት፣ ያው ስራ መሰራ ስላለበት ግዴታ ነው። የምሬ ነው። አብረሽ አንድ ጊዜ ምን እንዳለ ታውቃላችሁ? የሰው ልጅ መኖር አለበት ለመኖር ደግሞ መስራት አለበት ብሏል። በግልጽ አማርኛ ስራ ነው እየሰራ ነው ለማለት ስለከበደው ይሄን ቃል የተጠቀሙ እና የሚገባው ሰው ይገባዋል ይረዳዋል። ስለዚህ እያንዳንዳችሁ ብሩኬንም ሀይሚን የምትሳደቡ ሰዎች ዛሬ በግልጽ አማርኛ ተናግራለች። እንደገና ደግሞ ተናግሯል እና የዱሮ ፍቅረኛው እንደሆነች ነው አምተው ያስረዱትኝ። ብሩኬ ግን ለጊዜው እና እኔ ማስረዳት አይጠበቅብኝም ብሎ ጓግም ብሎ ሄዷል። እንደዛ ካልሆነ ደግሞ ስራው ሊቀጥል አይችልም። ቤተሰብ ነገ ተነጎዳ ሌላ ቪዲዮ የሚሰራበት ነገር ስለሌለ ይመቻችሁ። እኔ ተመችተውኛል። ዛሬ ደግሞ የሀይ በተለይ ሀይምዬ እንዴት እንደተመቸችኝ እናንተ አታውቁም። ቤተሰቦቼ ኦ ማይ ጋድ፣ እኔ የሚወዳቸው ሰው እቅፍ ሲያደረጋችሁ ከሌላ ሰው ጥላ ከለላ ሲሆናችሁ እንዴት ደስ እንደሚለይ ሜቴ ውስጥ ሄደው ቤተሰቦች፣ ኤኒውስ የተሰማችሁን ስሜት ኮሜንት ላይ እጠብቃለሁ። ሙሉን አይታችሁ ላይክ እና ሼር ስላረጋችሁ ሰብስክራይብ ስላረጋችሁ አመሰግናለሁ። ባይ